አገልግሎታችንን ሰብስክራይብ እያረጋችሁ ስለመደግፉ እናመሰግናለን። እኛ እንጸልያለን፣ ኢየሱስ ይፈውሳል። ጂሰስ ፎር ቲቪ። በጣም ታምሜ የነበር በድንገት ራስ ምታት ነገር አድርጎኝ ደም ግፊት ነው ተብዬ፣ መቶ አርባ በዘጠና የሚባል የደም ግፊት አለብሽ ተባልኩኝ። ከዛ በኋላ ምሽት ላይ እዚህ መጥቼ ነበረ፣ እግዚአብሔር መልካም ነገር አደረገልኝ ማለት ነው። ብዙ ነገር ሊያደርገኝ ጠላት ፈልጎ ነበር፣ ነገር ግን አያገኘኝም። እዚህ ቦታ ላይ በነብይ እግዚአብሔር ከላይ ላይ ያንን የደም ግፊት ልቤን እያፈነኝም ነበረ። በነገራችን ላይ ልቤንም እንደማፈን በቃ የሆነ ነገር ያደርገኛል። ምንድን ነው ይሄ ነገር ምናምን ብዬ ነው እንግዲህ ደሜን ልመርመር ብዬ ሲሄድ ደምሽ ከፍ ብሏል ተብዬ በእንደዛ አይነት ሁኔታ ነበረ። ነገር ግን በነብይ አልፎ የእግዚአብሔር እጅ መጥቶ ከኔ ላይ ነቀለና ጣለልኝ ማለት ነው። እግዚአብሔር ከፈወሰኝ በኋላ በማግስቱ ሆስፒታል እጅ ድጋሚ ስመረምር መቶ አስር በሰማንያ ሆኗል ማለት ነው የደም ገፌቴና ከዛ ሰዓት ጀምሮ ደግሞ ይሄው አንበሳ አድርጎኛል። እግዚአብሔር ክብሩን ጠቅልሎ ይውሰድ እሱ። አሜን ስሙ ይባረክ። እኔ የምለው ማጨበጭቡት ግን ነገ ነገ አንተ ስትመሰክር ማንም ማንንም እንዳያጨበጭብል በኋላ ለጌታ ክብር በደንብ በጭብጨ። ይባረክ ። ሁለተኛው ምስክርነቴ ደግሞ ያው በስራዬ ቦታ ላይ ነበረ። ስራ ቦታዬ ላይ ያው ስራ ለማቆም እግዚአብሔር ይባረክ ስራ ለማቆም ሳምንት ቀርቶ ነበር ማለት ነው። ነገር ግን የፍቅር ህብረት ላይ እግዚአብሔር ይባረክ በእህቴ ተጠቅሞ እግዚአብሔር ብዙ ነገር ተናግሮኝ ነበር። ቀጣይ ደግሞ ሮብ ዕለት ነቢይ እዚህ እየመሰከረ ጣልቃ የሚገባላቸው ሰዎች አሉ ተብሎ ነበር። ለእኔ ግን ጣልቃ ተገባልኝ። ጣልቃ ተገብቶ ያው ደብዳቤ ተሰጥቶኛል። ክብር ለእሱ ይሁን። እቀጥላለሁ፣ እቀጣጠላለሁ። ኢየሱስ ያድናል። ይስማ፣ ይሄንን የሚመለከት ይስማ። አምላኬ ይሄንን ያደረገ ስሙ ይባል። አምን ከጎን ያለውን መቀጠል ብቻ ነው በለው። ዛሬ የሚያስቀጥል መልአክ ያገኘሃል በለው። አሜን ላለ ከዚህ ቤት ሰዓት ወጥቶ ሰዓት ይውደቅ እና ይሄንን አምላክ በጣም ነው የማያመሰግነው። የምከተለው አምላክ ቀላል አምላክ አይደለም። ለማንም ዓለም ይስማ ብዬ ነው እዚህ የቆምኩት። ለብዙ ይታያል አይደለ እንዴ? እግዚአብሔር ትልቅ ነው። አምላኬ ትልቅ ነው። ማንም እንዳለው ሳይሆን እግዚአብሔር እንዳለው በእኔ ላይ ይሆናል። ስለዚህ ይህንን አደርግልኛል። ክብሩን ጠቅልሎ ጠቅልሎ ይውሰዳል። ጌታ ነው። አመሰግነዋለሁ እግዚአብሔርን። ይሄንን ደግሞ እየተጠቀመበት ያለውን ነቢይ ጌታ ኢየሱስ ይባርከው። ዘመኑ ይባረክ፣ እግዚአብሔር ይጠብቀው ከክፉ ነገር ሁሉ ይጠብቀው፣ ይሰውረው። ቤቱን፣ ልጆቹን፣ ትዳሩን ዘመኑ ሁሉ የተባረከ ይሆን። አሜን። ይሄንን ስለሰጠን እግዚአብሔርን እናመሰግናለን። አሜን። ወገን እንዳይቀልብን ስንጸልይ እንኳን ልናስበው ይገባል ማለት ነው እንዳን እንዳይቀልብን ስንጸልይ በርከክ ስንል ስለ እሱ መጸለይ ይገባናል ማለት ነው። እሱን የሰጠን አምላክ ይባረክ። ለእኔ እንግዲህ ይህንን አድርጎልኛል ጌታ ክብሩን ይውሰድ። አሜን፣ አመሰግነዋለሁ።